ጉድ ጉድ ጉድ ጉድ አለ አይኔ ጉድ ነው ያየው። ይሄን ሁለት ቀን አይኔ ጉድ አየ። ኩኪስ ቆንጆ አንስት። ኩኪስን የሚያገባ ወጣት ካለ እኔን አሲያን አናግሮ እሷን ማናገር ይቻላል። በእኔ ላይ ነው ኩኪስ የምትገኘው። በፍጹም እነሱ ብታናግሩም ብትሉ አይመልሱላችሁም። አበደን አለች። ኢንሻአላሁ ተዓላ አዎ እናጋባለን። አላህ ስብሓነሁ ወተዓላ በተከበረው ቃሉ ያላገቡን እህቶችን ወንድሞችን እንድናጋባ አሱናል። ታዲያ ኒካሁን የሚቆመው በቤተሰብ ወይም በወልይና በሁለት ምስክሮች ነው፣ ምለ ኒካህ። እንደዛ ካልሆነ የለም ብሎና ፈኢዘን ዲኑና ካሚሉን ወሙክተሚል ዲናችን ሙሉ የሆነ ነው። ነገር ግን በዚህ ሰዓት በዚህ ሰሞን እየዞር ያለው በዚህ በሶሻል ሚዲያ ላይ ላላቀተ ብልእስላም ከእስልምናችን ጋር ምንም ግንኙነት የለው በል የየሁዳውና የነሳራ ሱና ነው ማለት እንችላለን። አላህ ይጠብቀን እንጂ ሀቂቃ በጣም ከባድ ነገር ነው። ከባድ ስህተት ነው እየሰራን ያለ ነው። ሰላሙ አሌይኩም ወረሕመቱላሂ ወበረካቱሁ ውድና የተከበራችሁ ውድ ተመልካቾች እንዴት ናችሁ? እንደምናደራችሁ ከኔ ጋር ሁሉ ሰላም ነው አልሐምዱላ። እንግዲህ ዛሬም ያው ትላንት በሰራሁት ቪዲዮ ብዙ አስተያየቶችን ብዙ ነገሮችን ተመልክቻለሁ። እንዲሁም በውስጥ ብዙ ቴክስቶች ደርሶኛል። እንዲሁም ደግሞ ያው ተመሳሳይ ደግሞ በዚህ ሀሳብ ላይ ለአሲያ በኡስታዝ ኢብኑ ሀሳብ ሰንም ያስተላልፈው መልእክት አለ ለአሲያ። እንዲሁም ደግሞ መግቢያ ላይ ያያችሁት ወንድማችን እነ ኮኪ፣ እነ ዙዙ፣ እነ ምነወር ሀሳብ ሰጥቷል። እንዲሁም እንዴት በተለይ ደግሞ ንግስቷ ኮኪ ታውቃላችሁ፣ ማሻላ ሰተር ያለች ናት። ሰተር ብላ ደግሞ የምታቀርባቸው ነገሮች እጅግ በጣም ደስ የሚሉና ልብን ሰንጥቀው የሚገቡ ናቸው። እንደዚህ አይነት ሴቶች እንዴት ባለተው አደባባይ ወጥተው ይጠይቃሉ እኛ እያለንም የሚሉ ወንዶች ጭማሉ እንዲሁም በተመሳሳይ ዙዙ ታውቃታላችሁ። አባይ ላይ ምን ያህል ትግል እንዳደረገች ከመስሪዎች ጋር ምን ያህል ሳጣገባ ውስጥ እንደነበረች ታውቃላችሁ። እቺም ዝነኛ እህታችን ደግሞ እንዲሁ በተመሳሳይ ባለ ሶሻል ሚዲያ ላይ አፋልጉኝ ማለት እንዴት ነው? እኛ እያለን የሚሉ ብዙ ወንድሞችም እየመጡ ነው። እንዲሁም ደግሞ አሲያም እንዴት ቪዲዮ ያንቆርጣችሁ እኔ አጋባለሁ እያልኩኝ ሁለት ሰዎች መካከል ሁለት ሰዎችን ካገናኘው መካከል በሁለቱ ሰዎች መካከል ሶስተኛ ሰው ኒካ እስከሚታሰር ድረስ ያው ሶስተኛ ሰው በመሀል አለን ያለችው። ሶስተኛ ሰው እንዴት በመሀል እንደሚቆይ አላቅም። እነዚህ ሰዎች አብሮ አይደሉም። ሶስቱ ሰዎች በሪቀት ሁሎ እነዚህ ሶስት ሰዎችን መቆጣጠር እንዴት እንደሚችል አላቅም። ትንሽ እዚህ ጋር በጣም ይከብዳል። አልሙሄም ሶሻል ሚዲያ ላይ እኔ ትዳርን እንደማልደግፍ ትላንትና ማስረግጬ ነግሬያቸዋለሁ። እነዚህ ሁሉ ጥያቄዎች ማብራሪያ በኋላ ላይ ሰጣቸዋለሁ። አሁን ግን ኡስታዝ ኢብኑል ሐሰን ለአስያ ያስተላለፈው መልእክት አለ። ያንን መልእክት ተከታትለን ከዛ በኋላ እንመለሳለን። ቪዲዮን ተከታትለን እንመለስ። ተከበረው ቃሉ ያላገቡን እህቶችን ወንድሞችን እንድናጋባ አሱ ነው። ሰራተኞችን በስራቸው የሚሰሩትን እንኳን ሰራተኞች እንዲጋቡ እንድናረቅ አዟል። ስብሓነ ተዓላ ሱረቱን ኑር ላይ በተከበረው ቃሉ ወአንኪሑ ለአያማ ሚንኩም ወሷሊሒነ ሚን ዒባዲኩም ወኢማኢኩም፣ አጋቡ ዙሪያቹ ላይ ያሉ ወጣቶችን ያላገቡትን ከማን ከባሮችን

በሐራም ተቃቅፎ መሄድ ነው። ከማያውቁት ወንድ ጋር ተቃቅፎ መሄድ ነው። ሀላል ላይ ያስፈራል። አልሐምዱሊላ። አሰላሙ አለይኩም ወራሕመቱላህ ወበረካቱ። ውድ እህት ወንድሞች እንዴት ዋላችሁ? እንዴት ቆያችሁ? እንደሚታወቀው በሸርዐል እስላም ውስጥ መጋባትን አላሁ ስብሃነ ወተዓላ በቁርአኑ ደንግጎታል። ነቢዩም ሰለላሁ አለይሂ ወሰለም በሐዲታቸው አስቀምተውታል። እንዴት መጋባትም እንዳለብን ነግሮናል። አላሁ ስብሃነ ወተዓላ በሱረቱ ኒሳ ሶስተኛ እንቀጽ ላይ እንዲህ ይለናል

በዚህ ሰዓት፣ በዚህ ሰሞን እየዞር ያለው በዚህ በሶሻል ሚዲያ ላይ ላህላቀተ ብል እስላም ከእስልምናችን ጋር ምንም ግንኙነት የለው በል የየሁዳውና የነሳራ ሱና ነው ማለት እንችላለን። ምክንያቱም በሸርዕ ልእስላም ውስጥ ከወልይ ቢሆን እንጂ ማግባት እንደማንችል ተነግሮናል። ምና በል እንደውም ቁርአን ላይ እስከ መቅጠፍ ድረስ ተደርሰዋል። ቁርአኑን በመዘባወር ቁርአኑን ትርጉሙን በመበረዝ ማለት ነው።

ወይም ደግሞ የባሪዎቹን አለቃ አንቀጹ እያዘዘ ያለው የሴቶቹን ባለቤት ወይም ቤተሰቦቿን ነው ማለት ነው። ወይም ደግሞ የባሪያዎቹ አለቃ ነው እያዘዘ ያለው አማ በዚህ አንቀጽ ላይ ተገድፈው አላህ አማኞቹን አዘዋቸዋል አጋቡ በማለት ብለው አድረሻው የማይታወቅ ሰው ባል አድረሻ ብቻ አይደለም። ባል አድረሻ ብቻ አይደለም። ማንነቱ የማይታወቅ ሰው እንድርሃለን ወይም እንድርሻለን በማለት እየተሰራ ያለው ይሄ ወደ ዚና መጣራት ወይም ወደ ፉሕሺ መጣራት ነው። እነዚህ ሰዎች በአንቀጹ መስራት ከፈለጉ የወለዱ ልጆችን ይዳሩ አምጥቶ። ምክንያቱም አንቀጹ የሚያዘው ልጆቻችሁን ነው እያለ ያለው ወይም ደግሞ መንታህታ ዊላያትኩም በናንተ በእናንተ ተጠያቂነት ስር ያለን ነው አንቀጹ የሚያዘዘው። እናንተ ጋ መታ ወይም እናንተ ጋ መጥቶ ታብታብ ስላደረገ ቤተሰብ ልትሆነ ትችሉ። ይሄ ብቻ አይደለም። አብሰው ግለሰቧ እንኳን የአማኞቹን ሴቶች መጋባት አይደለም፣ ልጇን መስጠት አትችልም። ልጇን መስጠት አትችልም። ለልጇ ወኪል መሆን አትችልም። በሸራችን ማለት ለሴት ልጅ ወልጅ የሚሆነው ንካህ ላይ ባል ብቻ ነው ወይ አባት ብቻ ነው ማለት ወይም ደግሞ አጎት ወይም ደግሞ አጅዳድ ማለት ነው። ወለው ወይ ንዕላ ሌለኛው ሌላኛው ደግሞ የሐራም ድጃፍ መስፋፋት ነው። ምክንያቱም እዚህ ይገናኙና እንደገና በግል ያውሩ ነው የሚባሉት ሴትና እና ወንድም ማለት ነው። እዚህ ላይ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ላ የኽልወነ ረጅሉን ቢምራእትን ኢላ ወሳሊሰሁማ ሸይጣን ብለዋል። ሰለላሁ ወሰለም አንድ ወንድ ልጅ አንድ ሴት ጋር ለብቻ ይወጡም ሦስተኛቸው ሸይጣን ሆነው እንጂ ብለዋል። ይሄ ደግሞ የፉሕሽ ድጃፍ ማስፋፋት ነው ማለት ነው በቀላሉ አላሁ ሱብሓነሁ ወተዓላ ወላ ተቅረቡ ዚና

ሽብረን ብሽብሪን ዝራዕን ብዝራዕ ትከተላላችሁ ማለት እዚህጋ ትዕዛዝ አይደለም፣ ተጠንቀቁ እንዳትከተሉ ማለት ነው። እያኩም ማስፈራሪያ ነው። ግለሰቡም ሀላል አያስፈራም ይላል። ይህ ተደብቆ ሲሰራ የነበረውን ወንጀል አደባባይ ላይ አውጡ ማለት ነው። ተደብቆ የሚሰራ ወንጀል እና አደባባይ ላይ ደሞ አምጥቶ የሚሰራ ወንጀል እኩል አይደለም ካለ ነቢዩ ሰለላሁ አለይ ወሰለም ሁሉ እመቲ ሙዓፈን ኢለል ሙጃሂሩን ብለዋል። ሁሉም እመቶቼ ወንጀላቸው ይተውላቸዋል ይማርላቸዋል፣ ግልጽ አድርጉ አደባባይ ላይ የሚሰሩት ሰዎች በስተቀር ብለዋል። ይህ ደግሞ ወደ ሐራም መዳረሻ ነው እያደረጉ ያሉት እንጂ ወደ ሐላል መዳረሻ እያደረጉ አይደለም። አላህን ፍሩ። የነቢዩን ሰለላሁ ዓለይሂ ወሰለም ንግግርን ተከተሉ። የአላህ ሱብሐነሁ ወተዓላ ንግግርን ያለ ቦታ ወስዳችሁ ማስረጃ ይሆነናል ብላችሁ ለመታወቅና ግርግርን ለመፍጠር አትጠቀሙበት። ያለ ቦታ እየፈሰራችሁ ለመጀመሪያ ጊዜ ዘውጁን አዘውጁና ማን እንዳለ ታውቃላችሁ? የአረቦቹ ልጆች ናቸው? መጫወቻ መቀለጃ ማለት ነው። ስለዚህ የትኛውም በአረበኛ የተናገረ ነገር ሐዲስ ወይም ቁርአን አንቀጽ አይደለም። በጣም የሚያሳዝነው ደግሞ ሁለት መቶ ሦስት መቶ ሰው ፊት ለፊት ተቀምጠው ስምንት ቁጥር ነኝ?

ዛክላህ ኸይረን እስታዝ። እንግዲህ ውድ ተመልካቾቼ በሸሪያው አንጻር ሰምታችኋል። እኔ ብዙ ጊዜ በሸሪያው አንጻር መናገር አልፈልግም። ምክንያቱም እኔም ጋር የሚኖሩ ጉድለቶች አሉና፣ ቃለላህ ቃለላ ቃለ ረሱል እያልኩኝ ምንም ነገር መናገር አልፈልግም። ምክንያቱም በእኔ ሰበብ ሌሎች ሰዎች መንገድ እንዲሲቱ ስለማልፈልግ ማለት ነው። እና ሰምታችኋል። ይሄ ነገር ደግሞ ዘውጁና የመጣው ኦስታዝ እንዳለውም ከአረቦች ነው። አንዲት የአረብ ልጅናት ዝም ብላ ቪዲዮ ከፍታ ዘውጁና ብላ ያመጣችው ማለት ነው። ያንን ተከትሎ ብዙ ኢትዮጵያኖች እንደ ቀልድ እንደ ቻሌንጅ ዘውጁና የሚለው ለቀልዳችሁ ነው የሰሩት። ሀቂቃ እውነት ለመናገር ያ ሁሉ ሰው ትዳር ፈልጎ አይደለም፣ ሎርማን ፈን ለመሆን ቪዲዮ ሰራ ማለት ነው። ግን በዛ ምክንያት ደግሞ ይሄው ብዙዎቻቸው ብዙ እህቶቻችን ካሉበት መንገድ እያስወጡ ነው ነው እና ጥንቃቄ አድርጉ። ሴቶች የኔ ትላንት ነገር ያቸዋለሁ አትር ከሱ ሐቂቃ አትር ከሱ ዛሬ ማንም ወድሽ አለው አከብርሽ አለው ኔላንቺ ትልቅ ቦታ አለው በቃ ታቃላችሁ። የወንዶችን ጅንጅን እንደዚያ ብሎ ሊያገባሽ ይችላል። ወላኪን እየቆየሽ ስትሄጂ ማንም ሰው አብሮ ሲኖር የማይጋጭ የለም። እንኳን ሰው ሆኖ ሁለት እግሮቻችን መካከል ይጋጫሉ። ስለዛ በዛ ሰዓት ላይ እንዳትረክሺ የሚልሽ ነገር አሁኑኑ ማወቅ አለብሽ። እና ጥንቃቄ አድርጉ። ከባድ ነው። ትዳር እንደዚህ በቀላሉ በሶሻል ሚዲያ ተፈልጎ የሚገኝ ነገር አይደለም። አላህ ስብሃነ ወተዓላ እስካልሰጠን ድረስ ማለት ነው። ብዙዎቻችሁ ደግሞ ትናንት በሰራሁት ቪዲዮ ምንድነው ያላችሁት? አንቺ ለምን በአሲያ እንደዚህ ሰው ሊያወራ ይችላል? ያላችሁት ቅድም አንስቼላችሁ ነበረ። ምክንያቱም ምንድ ነው እሷ አሁን ቃለ አላህ ቃለ ረሱል እያለች ነው የምታወራው። ከሀቢባ ጋር ምንም ያገናኘው ነገር የለም። ሀቢባ ራሷን ችላ ነው እየሰራች ያለችው። የአላህን ስም አንስታ የነቢዩን አለይሂ ሰላቱ ሰላም ስም አንስታ አይደለም እየሰራች ያለችው። አሁን የእሷ ልዩነቱ ምንድን ነው አሲያ በእስልምና ስር ተደግፋ በሽሪያ አንጻር ብላ ነው እያወራች ያለችው። ኦስታዝ እንዳለው ምንድን ነው ያለችው? ሰራተኞቻችሁንም አጋቡ ይላል አለችው። ነትም ታብታ የምታረጉ ሰራተኞች ናችሁ ማለት ነው። ተው እንዲህ ግድ የላችሁ። አልሙሄም ከሀቢባ ጋር አይገናኝም። የሀቢባ ህይወት ታውቃላችሁ። ስለዚህ ስለ ሀቢባ መዘርዘር አይጠበቅብኝም። እሷ እንዳልኳችሁ ቃለ አላህ ቃለ ረሱል አጋቢ ብሎኛሉ ያንን እዤ ነው ማጋባው። ምናምን አይደለም። በቃ በራሷ መንገድ ነው እየሄደች ያለችው። መብቷ ነው፣ ትሂድ። ስለዚህ እዚህ ጋ አሁን ምንድን ነው እኔ እየተናገርኩ ያለሁት ያለን በአላህ ቃልና በነቢዩ ላይ ሶለላሁ አለይሂ ወሰለም በእነሱን ተደግፈው በእስልምና ተደግፎ የሚሰሩ ሰዎች ትክክል ያልሆነውን ነገር ነው እየተቃወምኩ ያለሁትና እንደዛ ነው ለማለት ነው። እና ደግሞ እሷም ደግሞ እንደዚህ አይነት ቪዲዮዎችን አይታ ምላሽ ሰጣለች። ዛሬ ቪዲዮ አይቼው ነበረ። ቪዲዮውን እየወሰዱ እየቆራረጡ፣ እኔ ሁለት ሰዎች ስልክ ይቀያየራሉ፣ ሁለት ሰዎችን ካገኛኙ በኋላ ስልካቸውን ተቀያይሮ እንዲያወሩ አደርጋለሁ ሳይሆን ሁለት ሰዎች ከተስማሙ ከተዋደዱ በኋላ በመካከላቸው ሶስተኛ ሰው አስቀምጣለሁ። እና ኒካ እስከሚታሰር ድረስ ሶስተኛ ሰው

ማለት አንድ ቤት ሆኖ ሶስተኛው ሰው የሚጠብቃቸው ወይስ በስልክ 24 ሰዓት የሁለቱንም ስልክ ቦታ ደውሎ እንዳያወሩ ይቆጣጠራቸዋል? ይሄ ነገር የማያሳምን ነገር ነው እና እህቶቼ ተጠንቀቁ። እናንተ ስደት ሆናችሁ ደግሞ ወይ ባል ልትፈልጉ ትችላላችሁ። ሰርታችሁ ሀገራችሁን ገብታችሁ የፈለገውን አማርጣችሁ ታገባላችሁ። ሀቂቃ ነው ምላችሁ፣ ስሩ። የወጣችሁበትን አላማ አንገታችሁን ደፍታችሁ ስሩ። ቤተሰቦቻችሁንም ክብር ዝቅት አድርጉ፣ የራሳችሁንም ክብር ዝቅት አድርጉ። እንኳን እናንተ ገና ያላገባችሁ ልጃገረዶች ገና ሕፃናቶች ናችሁ። ገና ናችሁ። ወላይ ይኸው ያገባች ሁለት የወለደች አሰሪዬ አሁን ልታገባ ነው። ያላገባ ወንድ ማለት ነው። ያ ማለት ምንድን ነው? ሰርታችሁ ያዙ፣ ገንዘባችሁን፣ ሀገራችሁን ገብታችሁ እኔ ነኝ ያለ ወንድ ታገባላችሁ። አብሸሩ፣ ገና ናችሁ። ራሳችሁን ዝቅ እያደረጋችሁ ሚዲያ ለሚዲያ ባል ፍለጋ ትንከራተቱ የተሻለ ነው ለእናንተ። ያለው የትም አይቀርም። ሞትና ትዳር የማይቀር ጉዳይ ነው። አላ ስብሃነ ወተዓላ ይዘውጃችሁ። እንደዚህ አፋልጎኝ ባል አፋልጎኝ፣ ቁመቴ እንዲ ነው፣ ቁንጅናዬ እንዲ ነው፣ ይሄ አለኝ፣ ያ የለኝም፣ እንደዚህ አይነት ነው ፈልጋለሁ ነው ብላችሁ አፋልጉኝ፣ ሳትለጥፉ አፋልጉኝ፣ ወታችሁ ሳታወሩ አላህ የራሱን ሀላል ያደረገላችሁ የእናንተን ያላችሁት የወፈቃችሁ። እንግዲህ ዱአ ነው ወላሂ፣ ዱአ አብዙ እንደዚህ ሶሻል ሚዲያ ላይ ወጥቶ ማውራት ወይም ማፈላለቅ ሳይሆን ትልቁ ነገር ትልቁ መሳሪያ ዱአ ነው አላህ ሰዋል የሆነ ትዳር ይወፍቃችሁ ዱአ አብዙ ለማለት ነው ውድ ቤተሰቦቼ እንግዲህ ዛሬ የነበረን ቆይታ ይሄን ይመስላል በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንመጣ በያላችሁበት ሰላም ሆኖልኝ ወሰላሙ አሌይኩም ወራህመቱላህ ወበረካቱ